ወድቆብነው ነው መንገድ ላይ እየቀረጽን ነበረ። ከዛ መንገድ ላይ ወደቀ የቀረጽን ነበረ ቪዲዮ። ከዛ በኋላ ወደቀብን፣ አላሰብነውም ምን እንደሆነ ራሱ። አቤል በዚህ አካባቢ ስለነበረ

መንፈስ አለበት። ከዚህ በፊት መንፈስ ነው። ስንት ናችሁ? የት ነው ያለሁት? ውስጥ ማነው? ስም ማነው? ሱፍ ብሻ ያለበት

ዱቦት ያስፈልገኛል። ዱቦትምን ልታደረገው ነው? አልበቀለምሰራለው ዱቦት ነው። ለዶሮም ኩላሊት ያስፈልገኛልሲጀምር ዶሮ በግ ነው። ሲጀመር እራሷ ሌባ

ማናት ልጅ ነው? ስም ብቻ ነገር አለ። የሰንደል አንተ ሉባባ ሉባባ ያበላች በላውላት ሳመችኝ፣ ተሳምኩላት። አየህ አጠፋህ። እግረን ነበር መስጠት የነበረብህ። ጉድ ሰራችኝ። ከዛ በኋላ ጉድ ሰራችኝ። ልብስህን አወለቀች። መቼ ነው

ከምሰሯ ጣፋጭ ሉብዬ ጉድ ሰራች ሉብዬ ሉብዬ ሉብዬ ወይኔ ሉምዬ ወይኔ ሉምዬ ሉምዬ ጉድ ሰራች ሉምዬ የኔ ጣፋጭ የኔ ጣፋጭ የኔ ከረሜላ የኔ ሮያል ከረሜላ ሰራችልኝ ሉባባ ጉድ ሰራችኝ